ሚሼል ኦባማ ከሁለት ቀን በፊት ባደረገው ወይም ባደረገችው የፖድካስት ቃለ ምልልስ ላይ እንደ አንድ ጥቁር ወንድ የሚል ገለጻ አካታ ወይም አካቶ በሰጠው መልስ በግልጽ ወንድ መሆኑን አረጋግጧል። የሚሼል ኦባማን ወንድነት በራሱ አንደበት ማመንና ማረጋገጥ ተከትሎ በመላው ዓለም ያሉ ጋዜጠኞችና አክቲቪስቶች አሜሪካውያንን ጨምሮ ወሬውን እያራገቡት ይገኛሉ። የዛሬ 10 ዓመት በሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍ ላይ በጋዜጠኛና ደራሲ ፍስሐ ያዜ ካሳ በተጻፈውና ከ10 ዓመት በፊት ለሕትመት በበቃው ድንቅ መጽሐፍ ውስጥ ሚሼል ኦባማ ሴት እንዳልሆነች፣ ስሟን ሚሼል ሳይሆን ማይክል ላዊንግተን ሮቢንሰን የሚባል ቅርጫት ኳስ ተጫዋች እንደነበረ፣ ከዚያም በወጣትነቱ ጾታውን ለውጦ ሴት እንደሆነና ኦባማን እንዳገባ ኦባማ ፕሬዚዳንት ሆኖ ሲመረጥ ደግሞ ማይክል ሚሼል ተብሎ ፈርስት ሌዲ እንደተባለ ልጆችም እንዳልወለዱ ይልቁንም ከኢትዮጵያ ሕፃናት ልጆችን በማደጎ ወስደው ልጆቻችን ናቸው ብለው የዓለምን ሕዝብ እንደዋሹት በሰፊውና በዝርዝር ተጽፎ ነበር። ኦባማም ኬንያዊም አሜሪካዊም ኢንዶኔዥያዊም እንዳልነበረ ይልቁንም አሜሪካን ሊመራ ከፒራሚድ እንደወጣ ተገልጾ ነበር። ሙሉ ታሪኩ በሳትናይል ጎል ኢትዮጵያ መጽሐፍ ውስጥ በዝርዝር ሰፍሮ ይገኛል። በወቅቱ ማለትም ኦባማ መሪ በነበረበት ዘመን በወጣው በፍሳሐ ያዜ መጽሐፍ ውስጥ ሲነበብ ይህን እውነተኛ ታሪክ ብዙዎች ማመን ተስኗቸው ነበር። አጉል ስም ማጥፋት የመሰላቸውም ነበሩ። ይህ እንዴት ይሆናል እያሉ የተገረሙም ያላመኑም የተቹም ነበሩ። እውነትና ንጋት ግን እያደር ይጠራልና ዛሬ ከአስር ዓመት በኋላ በራሱ በማይክል ሮቢንሰን ወይም በራሷ በሚሸል ኦባማ አንደበት ከትላንት በስቲያ በይፋ ተረጋገጠ። እርግጥ ነው ኦባማን ፕሬዝዳንት በነበረ ጊዜ በተለያየ አጋጣሚ ቃለምልልስ ሲያደርግ ሳት እያለው እኔና ባለቤቴ ሚሸል በማለት ፋንታ እኔና ባለቤቴ ማይክል እያለ ይናገር ነበር። ከአንድም ሶስት ጊዜ እያመለጠው እንዲህ ሲል ግን በማንም ዘንድ ትኩረት አላገኘም ነበር እሱም ስህተቱን ወዲያው ለማረም ሲሞክር ይታይ ነበር። ሚሸልን እንደዛው። ያ ሁሉ አልፎ ዛሬ ሚሸል ኦባማ በራሱ አንደበት እውነቱን ግልጽ አደረገው፣ ወንድነቱን አመነ፣ ትራንስጀንደርነቱን በራሱ አንደበት ጋሃድ አወጣ። የዓለም ሕዝብም ሁለቱ ሰዎች ሴትና ወንድ መስለው ተጋብተው የወለዱ መስለው በፌክ ፕሮፋይል ዓለምን እንዳታለሉ ተረዳ። ሚሸል የገለጸችው ወይም ማይክል የገለጸው እንደ አንድ ጥቁር ወንድ የትራንስጀንደር ሮል ሞዴል ሆኜ በመቆሜ ኩራት ይሰማኛል። እንደ አንድ ጥቁር ወንድ ለጾታ ቀያሪዎች ምሳሌ መሆኔ በእርግጥ ያ ልቤን ያስደስተኛል። ኩራት ይሰማኛል፣ በተለይም እንደ አንድ ጥቁር ወንድ በማለት ነው እውነቱ ያፈረጠው። ይህ እውነት ነው፣ ዛሬ ዓለምን ጉድ ያስባለውና ያስደነገጠው። ለእኛ ደግሞ ይህ አሮጌ እውነት ነው፣ ፓስቸራይዝ ሆኖ ቋንጣ የሆነ እውነት አስገራሚው ነገር ዓለም ይህን ሰምቶ ጉድ ከማለቱና ከመደንገጡ ከአስር ዓመት በፊት ታሪኩን በሳጥናኤል ጎል ኢትዮጵያ መጽሐፍ አንብበናል። አንብበንም ጉድ ብለናል። ከአስር ዓመት በፊት እኛም ስንሰማ ደንግጠናል። በሳጥናኤል ጎል ኢትዮጵያ መጽሐፍ እውነትነት ሽንጡን ገትሮ ሲከራከር የነበረው ብቸኛው ሰው ካላመናችሁ ይሄው እያለ በፎቶም በሰውነት ልኬትም ለዓመታት ሲሞግት ነበር የሚሸልን የእርግዝና ፎቶዋን አምጡ እያለ ለአስር ዓመታት ሲሞግት ነበር። ነገር ግን እውነቱ በአንድ ኢትዮጵያዊ ስለተጻፈ ብቻ ኢትዮጵያዊ ሳያምን ቀረ። ዳንኤል ቶማስ ኢትዮጵያዊ ተውት፣ ወደፊት ግን ሳትወዱ በግድ ታምናላችሁ ብሎ ሞግቱን አቆመ። እንዳለውም ሆነ። አምንን ማይክል ሮቢንሰን ወንድ ነኝ አለ። አስገራሚ ነው። ለማንኛውም ከመጽሐፉ ውስጥ ይህ ታሪክ የሰፈረባቸውን ገጾች እንዲህ አካፍለናችሁ እንደነበር በትረካ ታስታውሳላችሁ። ተናጋሪው የቫቲካን ጳጳስ ናቸው። ስለ ፒራሚድ ውስጥ ስልጣኔ ያወሩበትና ሌሎችም ወደ ዓለም እየወጡ ሥራቸውን እንደሚሰሩ የገለጹበት ክፍል ነው። ዝግ ጉባኤው የተካሄደው በኒውዮርኩ አዳራሽ ነው። ተሰብሳቢዎች የጂሃ ሀገራት ናቸው። የዝግ ጉባኤው መሪ ደግሞ ጳጳሱ ነበሩ። አንድን ሚስጥራዊ የፒራሚድ ስልጡን ከተማ በሰፊው የግድግዳ ላይ ስክሪን እያሳዩ ገለጻ እያደረጉ ነው። እናም ይህን ጉድ የኦባማንና የማይክልን ሚስጥራዊ ጉዱ በሚመለከት እግረ መንገዳቸውን እንዲህ ብለው ነበር። ይህን ነገር በደንብ እንድትረዱት የወንድማችሁን የአሜሪካውን መሪ ታሪክ ልንገራችሁ። ይህ ስምንቶች እንኳን ያውቃሉ፣ ከእኔ በፊት የነበሩ የሃይማኖት መሪዎችን ጨምሮ ወንድማችሁ የአሜሪካው መሪ ከዚሁ ፒራሚድ የወጣ ነው። በምትኖረው የግዛት ዘመኑ መስራት የነበረበት ከፍተኛ ሥራ ነበረና የአሜሪካ መሪ ሆኖ ሥልጣን እንዲይስ ተደርጓል። ይህን ለማድረግ ደግሞ የግድ በሂደቱ ማለፍ ስላለበት በወጣትነቱ ወደ ውጭ ወጥቶ የኮሌጅ ትምህርቱን እንዲማር ወይም የተማረ እንዲመስል አድርገናል። ከወጣትነቱ በፊት ስለነበረው ዘመንም ቢሆን ከዚህ በፊት በየመጽሐፍቱ እንዳደረግነው አይነት ሰውኛ ዘዴ ተጠቅመን ማድረግ ያለብንን አድርገናል። እንዲያው ለምናልባቱ በሚል ነው ያን ያደረግነውና የምናደርገው። የሚገርመው የአሜሪካ መሪ የሆነውን የወንድማችሁን የፕሮፋይል ጉዳይ በሚመለከት ያን የማድረግ ስራ በወጣትነቴ ለኔ ነበርና የተሰጠኝ በአውሮፕላን አደጋ ከነሙሉ ታሪኩ የጠፋ ጠቆር ያለ ሰው ስፈልግ በቀላሉ በአንድ አውሮፕላን አደጋ የሞተ አፍሪካዊ ጥቁር ሕፃን ልጅ አገኘውና የእሱም ፕሮፋይል መነሻ አድርጌ ታሪኩን ፈጠርኩት። ሌሎች ረዳቶችም በሥራው አግዘውኛል። ስሙም በሱ ሆነ እንጂ ወንድማችሁ ኬንያ ውስጥ አያትን እሚታም የለው ኢንዶኔዥያም እናት የለው። ፈገግ ብለው አዩት። እሱም በኩራት ተኮፍሶ ሳቅ እያላያቸው፣ አቡኑም ፈገግ እንዳሉ ቀጠሉ። ያም ብቻ ሳይሆን ትዳርና ልጅም የለውም። ሴትም አይወድም እንጂ። አሃሃ አይደለም እንዴ? ጠየቁት። ልክ ነው እንደዚያ ነው መለሰላችሁ። ብቻ ትዳር ሳይዙ አገር መምራት አይቻልምና ያገባ መሰለ። በሂደቱ እያለፈ ሴናተር እያለ መሪ ሆነ። መሪ ከመሆኑ በፊትም ማናት ስሟ ያች አንጋፋ የወሊውድ አክትረስ ተራ አባላችን ብቻ በሷ አማካኝነት ሁለት ነፍስ ያላወቁ ሕፃናት ልጆች በየተራ በሁለት ዙር ከኢትዮጵያ በማደጎ አመጣችና ሰጠችው። እነሱን እንደወለዳቸው ልጆቹ አድርጎ እያሳደገ ይገኛል። ኬንያ ያሉ የተባሉት ዘሮቹም ታሪኩን እንኳ በደንብ ሳያውቁ ክብር መሰላቸው መሰለኝ ልክ ነው ብለው ተቀበሉት። ጭራሽ አንድ ቀን ምን ሰማሁ? ኬንያ አያቱ ነኝ እኔ ነኝ አለቻሉ አሉባ በጣም ምናልባት ያ በአውሮፕላን አደጋ የሞተው ጻና ያትሆን? እንዴት ሆኖ ለነገሩ አሳማኝ አድርገን ለመስራትን የሞከር ነው። ከሞላ ጎደልም ተሳክቷል። አሁን በቅርቡ ግን አንድ ነገር ዘንግቼ ኖሮ ትዝ አለኝ። ለካስ የልደት ካርዱ በእጁ መገኘት ነበረብን። እኔ ረስቻለሁ። አንዳንድ ሰዎች ከቅርብ ጊዜ ወዲህ መጠየቅ ጀመሩ። አሁን በ2013 ዓመተ ምህረት ግን ለእሱም አስታወስኩትና። ከኢንዶኔዥያው በርዝ ሰርተፍኬቱን የጠፋበት አስመስሎ እንዳወጣ አስደርጎ አሰራና ጎግል ላይ ለጠፋት። የተለጠፈችው አሁን ነበር፣ ወረቀቱን አሁን ቢያወጣውም ጠፋብኝ ብሎ ያወጣው በ2011 እንደነበር አድርጎ የሚገልጽ ነገር አካቶ ለጥፏት ሳይደስ አለ። እሷም ብትሆን ፎርጅድ መሆኗ የታወቀ ነው። ብቻ ከምንም አንድ ይሻላል። የልደት ወረቀት ጥያቄ ቢነሳ ብታሳምንም ባታሳምንም አወጣት። የእርግዝና ፎቶዋን ግን እንጃ እህ ጠየቁት ጥቁሩ የአሜሪካ ፕሬዚዳንትም አንገቱንና ትከሻውን ሰበር አድርጎ ግዴለሽነትን በሚጠቁም አኳኋን ፈገግ ያለና ንግግር አልባ ምላሽ ሰጠ። ግድ የለም። ብቻ አንዳንድ ጥቃቅን ነገሮች ተረሱ እንጂ ጥሩ ሆኖ ተቀናብሮ ነው አባላቶቻችን ከዚህ እንዲወጡ የሚደረገው ወንድማችሁም የታለፉና ጥያቄ የሚያስነሱበትን ነገሮች መቼም እንደምታውቁት አፈቀላጤ ነው። በየመድረኩ እየተነተነ ጥሩ ተወነ። ጭራሽ አንድ ጊዜ ምን ሲል ሰማሁት? በወጣትነት የት ነበርክ የሚል ጥያቄ ቀረበበት መሰል ፓኪስታን አላቸው። እንዴት እንደመጣለት እንጃ እና መረሳት የማይገባቸውን ነገሮች እረስተን ነበር እላችኋለሁ አንዱ ምንድነው? ሚስት አስመስሎ ያቀረበውን ሰው በእርግዝና ወቅት የሚያሳይ ፎቶ አላዘጋጀንም ነበር። ሌሎች ከባባድ ስራዎችን ስለጨረስን ጥቃቅኑን ዘለነው ኖሯል። ለነገሩ እንዲገፍቶ ይጠየቃል ብለንም አላሰብንም። አሁንም ቢሆን ችግር የለው፣ ግን የሰው ስራ እንደመሆኑ መጠን በጥቂቱም ቢሆን ችግር መፍጠሩ አይቀርም። ብቻ የጋብቻው ጉዳይ አልቆ የትምህርቱ የወጣትነት ፎቶቸው የምናምኑ ተጠናቆ ያቸው ወረቀትና የእርግዝና ፎቶ ተረሳች። ማይክል የተባለው የቀድሞ ታዋቂ ቅርጫት ኳስ ተጫዋች ስሙን ለውጦ ማይክል በሚለው ስሙ ላይ አንዲት ኮንሶናንትና አንዲት ቫውል ስፔሊንግ ጨምሮ ሴት ሊያስመስል የሚችለውን መካከለኛ ቀዶ ጥገና አድርጎ ከነብልቱ ተጋቡና የማደጎ ልጆችንም ከኢትዮጵያ አምጥተው ማሳደግ ጀመሩ። በጊዜ ሂደትም ልጆቹ መልካቸው እነሱን አልመስል እያለ ሲሄድ፣ በተለይ የትልቋ አሁን በቅርቡ ምክር ቤት የሰጠውና በእኛ ቤተ ክርስቲያን በሚስጥር ሰርጀሪው ተሰርቶላት ማይክልን እንድትመስል ለማድረግ ሞከረ። እንደገና እሱ ደግሞ በተራው ምን ይረሳል? ከኢትዮጵያ በየተራ በማደጎ የመጡለትን የልጆቹን የትውልድ ሰርተፍኬት ይረሳላቸዋል። ይሄም ሌላ ችግር ሆነ። ልብ በሉ የእርሱ የትውልድ ሰርተፍኬት የለም። የሚስቱ የማይክል የልደት ሰርተፍኬት የለም። እርግጥ ማይክል ቤተሰብ አለው ወንድምም አለው፣ እህት ግን የለው። ከአንድ ቤት የተገኙ ሁለት ቅርጫት ኳስ ተጫዋች ወንድማማች ውስጥ ትንሹን ያገባው ታላቅየው አሰልጣኝ ሆነ፣ ታናሽየው ፈርስት ሌዲ ሆነ ማለት ነው። ስለዚህ የሴት ሰርተፍኬት ሊኖረው አይችልም። የሁለት ልጆቹ ሰርተፍኬትም የለም ሰው በሚስቱ ስም ሲፈልገው የዚያ የቅርጫት ኳስ ተጫዋች የድሮ ፎቶና የዘንድሮው ሴት ሆኖ የተነሳው ፎቶ ብቻ የሚታየው የእርግዝና ፎቶ የለም። የልጆቹ የሕፃንነት ፎቶ የለም። የልጆቹ ፎቶ እንኳን ጥቂቶቹን እያስመሰለ ከረፈደ በኋላም ቢሆን ለጠፈ በተረፈ የጥምቀት የቤተ ክርስቲያን የምናምን የሚባል ነገር የለም። አንድ ነገር የለም። አንዲት የቤተሰብ ታሪክ የለችም። በሚስቱ ስም ከና አባቱ ከና አያቱ ተገብቶ ሲፈለግ የእነ ማይክል ቤተሰቦች ገጭ ይላሉ። ደግነቱ ሰው ቀዳማይ መቤት ብሎ ሲገባ የአሁኑ ማይክል ፎቶ መምጣቱ ነው። ነገር ግን ማይክልና ማይክል ብለው በተመሳሳይ ሙሉ ስም ሚሼል ሮቢንሰንና ሚሸል ማይክል ሮቢንሰን ማለታቸው ነው ተብሎ ቢገባና ቢፈለግ አስቸጋሪ ነው። በእውነታው ሁልጭ ብሎን የሚያወጣው ምክንያቱም ይሄኛውን ስሙን ሴት ለማድረግ ሁለት ስፔሊንግ የጨመረበትንና ያኛውን ማይክልን ሁለት ስፔሊንግ ያልጨመረበትን በጋራ ነዋ የሚያገኘው። ብቻ ለክፉ ስለማይሰጥ ሁላችንም ቀለል አደረግ ነው እንጂ ትልቅ ስህተት ነበር የተሰራው። እሱንም እንግዲህ ያው እንዳሻ ተወጣው። ባጭሩ፣ ወንድማቹ በዚህች ፒራሚድ ተወልዶ ያደገ ሰው ነው። ለስራ ወጣ። ስራውንም በአግባቡ እየሰራ ይገኛል። ሌሎችም እንደዚያው እንጂ አሜሪካ አልተወለደም! ምድር ውስጥ ተወልዶ ምድር ውስጥ አድጎ ነው የወጣው። ሚስቱም ወንድ ነው፣ ልጆችም የላቸው። ለማንኛውም ወደ ጀመርኩት ልመለስ አሉና ድምፃቸውን እንደ አዲስ ለውጠውና ደመቅ አድርገው ቀጠሉ። በዚች የምድር ውስጥ ከተማ ለሚኖሩትና ላሉት ሕዝቦች በልዑላችንና ተከታትለው በነገሱት ፈርዖናት ጥበብ ለአስር ሺህ ዓመት የሚበቃ ስንቃቸው ተከዝኖ ይገኛል። የፀሐይ ብርሃንን የፀሐይ አምላክ በጥበቡ ይሰጣቸዋል። የምታዩት ዘመናዊ መብራትም እንደ ፀሐይ ብርሃን ሆኖ የሚያገለግል ጭምር ነው። ምናልባት እንዴት ያለ ዝናብ ልትሉ ትችላላችሁ። በቂ የሆነ የውሃ ሀብት አለ እንደ ምግባቸው የተከዘነ በብዙ ቢሊዮን ኪዩቢክ ሜትር በሚለካ ውሃና በሌሎች ዘመናዊ ቁሳቁሶች አጋዥነት ባስፈለገ ሰዓት ማዝነብና የምታዩአቸውን ዛፎችና ፍራፍሬዎች አብቅሎ መጠቀም መቻል ቀድላል ሆኖ ተገኝቷል። ይህም ብቻ ሳይሆን በልውላችንና በመጀመሪያው ፈርዖን የተቀየሰው ስልት ተግባራዊ ሆኖ ከአምስት ሺህ ዓመት በላይ ለሆነ ጊዜ ግልጋሎት ሲሰጥ ቆይቷል። አሁንም እየሰጠ ነው። ይህም የአባይ ወንዝ አንድ አራተኛ ውሃ የአባይ ወንዝ ተጠቃሚዎች ፈጽሞ በማያውቁት መንገድ ከሱዳን ጀምሮ ተጠልፎ እየተመጠነ ወደ ምድር ውስጥ እንዲፈስና በተቀየሰለት የውስጥ ለውስጥ መንገድ ያ እያለ ይቀጥላል። ከአስር ዓመት በፊት በጋዜጠኛና ደራሲ በፍስሐ ያዜ የተጻፈው የሳጥናኤል ጎል ኢትዮጵያ ቁጥር አንድ መጽሐፍ በመግቢያችን እንዳልነው በወቅቱ ብዙዎች ታሪኩን ማመን ከብዷቸው ተወዛግበውበት የነበረ አሁን ግን ታሪኩን አለማመን የማይቻልበት ደረጃ ላይ ደርሶ ብዙዎች እንደ አዲስ እየገለጡት ያለው ተወዳጅ መጽሐፍ። ልክ በዚሁ መጠንም ሌሎች ታሪኮች ሁሉ እውነት መሆናቸውን በዚሁ አጋጣሚ መጠቆም እንፈልጋለን። ከቁጥር አንድ እስከ ቁጥር አራት ድረስ ያሉትን ቅጾች እንድታነቧቸውም በዚህ አጋጣሚ እንመክራለን። መጽሐፍቱን ማግኘት ለማትችሉ ደግሞ በዚሁ ቻናል በትረካ መልክ ማግኘት ትችላላችሁ። እና ለዛሬ ፀሐፊውን ፍሳያ ዜን አመስግነን እውነቱን በራሱ አንደበት ያረጋገጠልን ማይክልንም አመስግነን እናብቃ። ቻናሉን ሰብስክራይብ አድርጉ። በሌላ ዝግጅት እንመለሳለን። በሰላም ቆዩ።